ጂ በቀደም ሰበርኩ መጥቶ ነበር። አጂ ሰበር መጥቶ ፎሎ ባክ መልሶልኝ ለቂያ ከዛ ዝም ብሎ አይጽፍልኝ አያውራኝ። ጂ እኔ ሲጀመር ደስታው ስለ ነበር ወጪው ላይ ያለ እንት ሲጨፍር ፎሎ ባክን መልሶልኝ ሄደ።

ኮንተንቱ አይደለም፣ አየሩ ነው። እኔ ቤት ቤት ግን እየመጡ ማለት ነው። ሊዱ ራሱ ሰባት ደርፋለች አንተ

በስክሪን ምናምን ጀመሻ ቲቪሽን በራርገሽ ፈረንጆች ምናምን እያሳየሽ ምናምን ፎቆች ምናምን ቀስበቀስ ከዛ እንደ ናሁን ፎንቲ በቲቪ ስክሪን ግማሽ ቆርጠሽ ስክሪን። እድገት እድገት እኮ ግድ ነው። እድገት እኮ በጣም ሁሌ እንደዚህ መቀመጥ እኮ እንደዚያ ይሻላል፣ እንደዚያ ይሻላል። ቤቴን ይመችሽ እኮ ማደግ፣ በቃ በጣም ጥሩ ነው። ምንም ይሻላል። ወይኔ የኔ የምትባለው ፈጂ ራፍ ነዚህ መድኃኔ ዓለም የትናንትና ነው። እንዴት አንጀቴን እንደበላኝ በማርያም ይለኛል። አንጀቴን በላኝ ነው። አረ ይሁን ነው ግን ነው

ኔትወርክ እምቢ ብሎኝ ቴሌውን አጥፍቼ በሳፋሪ እየተጠቀምኩ እራስቸዋለሁ። ጠዋት ነገሮች ሉ ኔትወርክ እምቢ ብሎኝ ቴሌ አጥፍቼ በሳፋሪ እየተጠቀምኩ ከረፈደ ዛሬ ነግቶ ምናምን አምስት ሰዓት ምናምን ያየሁት ስልኬ መዘጋቱ ለመንግስት ተገቢ ማታ ተኝተሽ ነው ገብቼ እኮ ነው የወጣሁት እንዴ አላመሸሽም ብዬ ነው ደከመኛ በጣም እን በስመ አብ ሰሞኑን ቀረፃ ነበርኩ እኛ ቀረፃ ነበረብሽ ሄኖክ ሄኖክም መጣች አይደል ተው ሄኖክማ እንዲሁ አንድ በለው ደግሞ አንድ በለው ማታ ማታ አትወጣ ብለህ መከሩ እንዴ? ወቅ ያረጋላሉ ማታ ስምንት ሰዓት ላይ ወይኔ ያደራ ልጄ እና በሱ እየላኩለት የነቀጨኑ ረዥም ወኪ አረጋል ስምንት ሰዓት ለሊት ወኪ አረጋልሁ ሲሉን ሰምቼ ነበር። ሄኖክ መንገድ ይወዳል ሲሉ ሰምቼ ወደዚህ ሲገባ በቃ እንግዲህ ሄኒ ሰባት እና ዘጠኝ ሰዓት ላይ ነው። ያልኩትም አልቀረም። በቃ ስምንት ሰዓት ወጥቻለሁ እም ወካርኛል ንገሪት ያማ አለ። ኦኬ፣ በጣም ደስ ይላል። አባቱ ጋር መደወል አለበት ቁመት በጣም ደስ ይላል ብሎ ለባርዛፍነት ነው የሚጠቀሙት። ለአባቱ አይደለም መደወል ያለብህ ለትዕግስቱ። በጣም እኮ እንትን ነች፣ ተፈላሰፋለች እኮ ሰማለ። ትዕግስቱ ይገ ሰማለ። እኔ የምሰራው ሙሄን አክብሬ ነው ነው እንጂ። ሲጀምር እንደዚህ ነው የሚለው። አንተ አሰራኝ አላሰራኸኝ እኔ ላይ የሚጨምረው ነገር የለም። የምታሰራኝ ፈልገህ ነው። እኔም አንተ ጋር መሰረው ፈልጊ ካልሆነ ይቀራል። እንደዛ ነው የሚለው ልጁ። ፍልሰፍና ሀይ ነው ሲጀበር ያቸው አትቀልድም። የሆነ ቀልድ ብትቀልድ ማለት ነው ፍልስፍና ነው የሚያደርገው እንደሱ አይደለም ማለት ነው። ቁርንስ ነው የሚያደርግብ ቀልድ ነው። ደስ ማልቶ እግዚአብሔር እንዴት ጅምር ያስፈራኛል። መሬቴን እንዴት ዝም ብለ ያስፈራኛል። ቁጭ ብለህ ማለት ነው መጥቶ የሆነ ነገር ይለና አንቺ የሆነ ነገር ስትመልስለህ